ወንዶች በፍቅር የሚወድቁት ቆንጆና ማራኪ ስለሆንሽ እንደሆነ ታስቢያለሽ? ተሳስተሻል። ደግ፣ ተንከባካቢ ስለሆንሽና የሚፈልጉን ሁሉ ስለምትሰጩ እንደሆነ ታስቢያለሽ? እንደገና ተሳስተሻል። እውነታዊ ነው። ወንዶች በምትሰጫቸው ነገር በፍቅር ይወድቁ፣ ከአንቺ ጋር ሲሆኑ በሚሰማቸው ስሜት ምክንያት በፍቅር ይወድቃሉ፣ እና ያ ስሜት ሁልጊዜ በምትሰሚያቸው ግልጽ ነገሮች አይመጣም። ለእያንዳንዱ ወንድ የሚያስፈልጉት ሶስት ቁልፍ ነገሮች አሉ፤ ልቡ ሙሉ በሙሉ ከመከፈቱ በፊት ሶስት የስነ-ልቦና ቀስቃሾች። ከመካከላቸው አንዱ እንኳን ባይኖር እሱ ይወድሻል ምናልባትም ከአንቺ ጋር ሊሆን አብሮች ሊቆይ እንኳን ይችላል፣ ነገር ግን አንቺ በምትፈልግ መንገድ በፍቅር አይወድቅም እና የመጨረሻው አብዛኞቹ ሴቶች ሙሉ በሙሉ የሚሳሳቱት ነገር ነው። እስከ መጨረሻው ድረስ አብራችን ቆዩ፣ ምክንያቱም ዛሬ የምትሰሙት ነገር ስለ ወንዶች እናውቃለን ብላችሁ የምታስቡትን ነገር ሁሉ ከላይ ወደታች ይገለብጣል። ፍጹም ከሚመስል ወንድ ጋር አብረሽ ሆነሽ ታውቂያለሽ። ይንከባከብሻል፣ ቴክስት ይልክልሻል፣ ይዞሽ ይወጣል፣ ሁሉንም ትክክለኛ ነገሮች ይናገራል እና አንቺም በቃ የሆነ በፍቅር ወድቆልኛል ብለሽ ታስቢያለሽ። ከዚያም በድንገት እሱ ወደኋላ ይመለሳል፣ ይርቃል ኢንቨስት ማድረግ ያቆማል። እና አንቺ ምን አጠፋው? ምን የተሳሳተ ነገር አደረግኩ? እያልሽ እያሰብሽ ትቀሪያለሽ። ነገሩ እንዲህ ነው። ይህ አንቺ ስህተት ሰርተሻል ማለት አይደለም። ይሄ ከሱ መሰረታዊ ፍላጎት አንዱ ያልተሟላ መሆኑ ነው። አየሽ፣ ፍቅር ለወንዶች ስለ ኬሚስትሪ ወይም ስለ መሳብና መማረክ ብቻ አይደለም። አንዳንድ ስሜት ምላሾችን እንዴት በውስጡ እንደምትቀሰቅሽ ነው። አንቺ ብቻ ልትፈጥሪው በምትችው መንገድ ደህንነት፣ አክብሮትና መገዳደር እንዲሰማው የሚያደርጉ ምላሾችን በዚህ ቪዲዮ ወንዶች በፍቅር ከመውደቃቸው በፊት በሚስጥር የሚፈልጓቸውን ሶስት መሰረታዊ ነገሮች እንመለከታለን። እና በጣም በተሳሳተ መንገድ ከሚታየው እሱን እንዲፈልግሽ፣ እንዲያሳድድሽ እና በአለም ላይ ውድ እንደሆነ ነገር እንዲይዝሽ ከሚያደርገው ቁልፍ ነገር እንጀምር። አንደኛ ሊይዘው የሚገባውን ወይም መያዙ ዋጋ ያለውን ነገር ማሳደድ ያስፈልገዋል። እውነቱን እንነጋገር፣ ወንዶች በተፈጥሮ አዳኞች ናቸው። ቃል በቃል በጫካ ውስጥ እንዳለ ሰው ሳይሆን በስሜታዊነት የሚያሳድዱትን ጥረው የሚያገኙትንና በርቅ ነው ብሎ የሚያምኑትን ነገር ዋጋ ከመስጠት ጋር የተሳሰሩ ናቸው። ይህ ማለት ጨዋታዎችን ትጫወቻለሽ፣ ቀዝቃዛ ትሆኛለሽ ወይም እሱን ታታል ያለሽ ማለት አደለም። ይሄ አንድን ቀላልነት አተረርተሻል ማለት ነው። አንዱን ያንቺን ፍቅር በብር ሳህን እንደተሰጠው ሳይሆን ስለሚገባው ወይም በጥረቱ እያገኘ እንደሆነ ሲሰማ በጥልቅ በፍቅር ይወድቃል። በደንብ አስቢ። አንድ ነገር በጣም ቀላል በሆነ ጊዜ ሁልጊዜ እየጠበቀ እዚያው ሲገኝ ምንም ጥረት የማይጠይቅ ሲሆን፣ እሱ የእውነት ከፍ አድርጎ ይመለከተዋል ዋጋ ይሰጠዋል፣ ወይስ ከጀርባው ይደበዝዛል? በግንኙነቶችን ተመሳሳይ ነው። አንድ ወንድ ለሚያከብራትና ለሚያደንቃት ሴት ራሱን ከፍ ማድረግ፣ መነሳሳት፣ መገኘትና ራሱን ማረጋገጥ እንዳለበት ሲሰማ በውስጡ ኃይለኛ የሆነ ነገር ይከሰታል። ከእሷ ጋር በጥልቅ ይተሳሰራል፣ በእሷ ላይ ኢንቨስት ያደርጋል እና እሷን ከፍ አድርጎ ይመለከታታል። ይህ በእውነተኛ ሕይወት ውስጥ ይህንን ይመስላል። ገደቦች አሉሽ፣ ለሁሉም ነገር ይሻትም፣ በእሱ ዙሪያ ለመገኘት ሕይወትሽን አትይም የራስሽ ህይወት አለሽ። ደስታሽ በእሱ ላይ የተመሰረተ አይደለም። ፍላጎቶች፣ ጓደኞች፣ ግቦች አሉሽ። ስሜቴ ቅርበትን በተገቢ ጥረት እንዲያገኝ ታደርጋለሽ። በአንድ ሳምንት ውስጥ ሁሉንም ፍቅርሽንና ተጋላጭነትሽን አታፈሽም። ለዚህ አንቺ ክፍል ብቁ መሆኑን እንዲያረጋግጥ ትፈቅጃለሽ። ይህን ስታደርጊ በቀላሉ ላለመገኘት ጨዋታ እየተጫወተች አደለም። በቀላሉ የማትገኝ እንደሆንሽ እያሳይሽ ነው። ልብሽ ማንም ሰው ማግኘት የሚችሉ ሳይሆን ዋጋ ያለው መሆኑን እያሳይሽ ነው። ወንዶች ይህንን ቻለንጅ በጣም ይፈልጋሉ። የአውነት እንዲሰማቸው ያደርጋል። እንዲያሳድዱ ያደርጋቸዋል እና ከሁሉም በላይ እንዲወድቁ ያደርጋቸዋል። ምክንያቱም አብዛኞቹ ሴቶች ሰምተው የማያውቁት ምስጢር ይሄ ነው። ወንድ ልጅ ለሚሰራበት ጥረት ለሚያደርግበት ነገር ዋጋ ይሰጣል። የማያስተውል ወይም ጥልቀት የሌለው ስለሆነ ሳይሆን ጥረት፣ ስሜት ኢንቨስትመንትን ስለሚፈጥር፣ የበለጠ ኢንቨስት ባደረገ ቁጥር የበለጠ ያስባል፣ የበለጠ ባሰበ ቁጥር በጥልቅ ይወድቃል። እና በፍጹም ይህ ማለት ፍቅርን መከልከል፣ አለመግለጽ ወይም እሱ እንደማትወጁ ማስመሰል አይደለም። ይህ እሱ ልብሽን ማሸነፍ የተጠናቀቀ ስራ ሳይሆን ቀጣይነት ያለው ተግባር እንደሆነ የሚሰማውን ተለዋውጭ ሁኔታ ስለመፍጠር ነው። እንደዚህ አስቢ። ፍቅር እሳት ቢሆን በአንዴ በላዩ ላይ ቤንዚን መጨመር አትፈልጊም። ቀስ በቀስ መጨመር ትፈልጋለሽ። በጊዜ ሂደት እየተቀጣጠለ እየጠነከረ እንደሄድና የበለጠ ኃይለኛ እንዲሆን ትፈልጋለሽ። ስለዚህ እንዴት ይህንን ተለዋጭነት መፍጠር ትችያለሽ? ቀዝቃዛ ሳይሆን ሙቁኝ፣ ነገር ግን ከመጠን በላይ የሚገኝ አትሁኝ። ፍላጎትን አሳይ፣ ነገር ግን የተወሰነ ሚስጥራዊነትን ጠብቂ። አንዳንድ ጊዜ እንዲመራ ፍቀጅለት፣ ነገር ግን እንደገና እንዲነሳሳ ለማድረግ የሚበቃ ያህል ወደ ኋላ መለስ በማለትአስገርኙ ይህ ሚዛን አንቺን ያለማቋረጥ እያገኘ እንደሆነ እንዲሰማ ያድርገዋል። እና ለአንቺ ያለውን ስሜት በጠንካራ ሁኔታ እንዲቀጣጠል ያደርገዋል። በጣም ቆንጆ ክፍል ይሄ ነው። በመጨረሻ እሱ አንቺን በቀላሉ እንዳሸነፈ ሳይሆን በጥረት እንዳገኘሽ ሲሰማው በፍቅር መውደቅ ብቻ ሳይሆን በፍቅር ውስጥ ይቆያል። ምክንያቱም አሁን አንቺ የሚወዳት ሴት ብቻ አይደለሽ፣ የሚያከብራት ሴት ነሽ። ፈጽሞ የማጣትን አደጋ ማፍስድባት ሊያጣት የማይችላት ሴት ነሽ። እናም ለዚህ ነው አንድ ወንድ በፍቅር ከመውደቁ በፊት መጀመሪያ የሚያስፈልገው ነገር የሚያሳድደው ሊይዘው እና ሊጠብቀው የሚገባ ዋጋ ያለው ነገር የሆነው ነገር ግን ያ የእንቆቅልሹ አንድ ክፍል ብቻ ነው። እሱ እያሳደደሽ ዋጋ እየሰጠሽ ከፍ አድርጎ የተመለከተሽም እንኳን ቢሆን አሁንም የሚያስፈልጉት ሁለት ተጨማሪ ነገሮች አሉ። ልቡን ሙሉ በሙሉ የሚከፍቱ ሁለት ስሜት ቀስቃሾች። እና የሚቀጥለው እሱ አንቺን እንደአንድና ብቸኛ እንዲመለከተሽ ሊያደርግ ወይም ሊከለክል የሚችል በጣም እህልኛ ነገር ነው። ሁለተኛ፣ ቁጥጥር ሳይሆን አድናቆት ሊሰማው ይገባል። አሁን አንድ ወንድ ወደሚያስፈልገው ሁለተኛው ቁልፍ ነገር እንግባ። ይሄ በጣም ትልቅ ነው። ቁጥጥር የሚደረግበት ሳይሆን የመደነቅ ስሜት መሰማት ያስፈልገዋል። አይሽ ፍቅር አንድ ወንድ ከመጠን በላይ ክትትል እንደሚደረግበት እንደሚገመት ወይም ያለማቋረጥ ምን ማድረግ እንዳለበት እንደሚነገረው በሚሰማው ቦታ ላይ አያድግም። ወንዶች ነፃነትንና አክብሮትን ከመፈለግ ጋር በእጅጉ የተሳሰሩ ናቸው እና ከአድናቆት ይልቅ ቁጥጥር ሲሰማቸው ቀስ በቀስ ወደ ላይ ይርቃሉ። እውነታዊ ነው። ወንዶች እነሱን ለማስተካከል፣ ለመቀየር በምትሞክር ወይም ያለማቋረጥ እንዴት መሆን እንዳለባቸው በምትነግራቸው ሴት በፍቅር ይወድቅ እንደ ራሳቸው የተሻሻለ ደረጃ ወይም እንደ መርጥ ማንነታቸው እንዲሰማቸው በምታደርግ ሴት በፍቅር ይወድቃሉ። እና አድናቆት የእሱ ስሜት የኦክስጅን ነው። ወንዶች እጅግ የሚፈልጉት ነገር ግን ብዙም የማይጠይቁት ሚስጥራዊ ቋንቋ ነው። ይህንን አስቢው። መቼ ነው ለመጨረሻ ጊዜ አንድን ወንድ ኮርጄብሃለሁ ወይም ለምትጨንቅላቸው ነገሮች ምን ያህል ጥንክር እንደምትሰራ አድንቅልሃለሁ ወይም የምታስብላቸውን ሰዎች ሁልጊዜ እንዴት እንደምትጠብቃቸው እወድልሃለሁ ያልሺው? እነዚህ ቃላቶች ከእወድሃለሁ እና አፈቅርሃለሁ በላይ በጥልቅ ይሰሙታል። ለምን? ምክንያቱም ፍቅር እንደተሰጠ ወይም ጥረት እንደሌለው ሊሰማው ይችላል። ነገር ግን አድናቆት እንደተገኘ ይሰማዋል። ጥረትን አይቻለሁ በማንነት አከብራለሁ በማለት ይነግረዋል። ትንሹ ሚስጥር ይሄ ነው። ወንዶች ያለ ክብር ከመወደድ ይልቅ ያለ ፍቅር መከበርን ይመርጣሉ። ይህን ያሉ ከዚህ ጋር በጥልቅ የተሳሰሩት። ስለዚህ እንዴት አድናቆትን ማሳየት ትችላለሽ? ውጤቱን ብቻ ሳይሆን ጥረቱን አስተውይ። ተግባራቱን ብቻ ሳይሆን ባህሪውን አድንቂ። በትናንሽ መንገዶችም እንኳን ቢሆን ጥንካሬውን ተናገሪ። ይህን ስታደርጊ አስገራሚ ነገር ይከሰታል። ከአንቺ ጋር ደህንነት ይሰማዋል። የእሱ ትልቁ ተችው ሳይሆን ትልቁ ደጋፊው አድናቂ ወንዶች ይሰማዋል እናም አንድ ወንድ አክብሮት እና አድናቆት ሲሰማ ግድግዳዎቹ ይፈርሳሉ። እና ፍቅር በተፈጥሮ ይፈሳል። ሶስተኛ፣ ደካማ ለመሆን በቂ ደህንነት ሊሰማ ይገባል። አሁን አንድ ወንድ የውነት በፍቅር ከመውደቁ በፊት የመጨረሻው ነገር ያስፈልገዋል። እና ይህ ከተነገረች ነገር ጋር ሁሉ ይቀረናል። ደካማ ለመሆን በቂ ደህንነት መሰማት ያስፈልገዋል። ወንዶች ሕይወታቸውን ጠንካራ በመምሰል ያሳልፋሉ። ህብረተሰቡ ስሜታቸውን እንዲደብቁ፣ ወንድ እንዲሆኑ፣ ድክመቶችን ፈጽሞ እንዲያሳዩ ነግራቸዋል። ነገር ግን ጥልቅ ከውስጥ እያንዳንዱ ወንድ ፍርሃት፣ ድክመት፣ በራስ አለመተማመን እና ስሜት የቁስሎች አሉት። እነዚያን የራሱን ክፍሎች ለማካፈል በቂ ደህንነት እንዲሰማው የምታደርገው ሴት እሷ ናት፣ ልቡን የተቆጣጠረችው የልቡ ባለቤት የሆነችው ሴት። ምክንያቱም እውነታዊ ነው፣ እሷ አንቺን ማፍቀር አይደለም የሚፈራው ተጋላጭ መሆንንና መጎዳትን ነው። ጋሻውን የሚጥልበት መገመት ሳይሰማው የሚያለቅስበት ሳይሳቅበት ፍርሃቱን የሚያምንበት ቦታ ከሰጠሽ ፈጽሞ የማይሰበር በሆነ መንገድ ከአንቺ ጋር ይተሳሰራል። ችግሮቹን መፍታት ሁሉንም መልሶች ማግኘት አይኖርብሽም ያለ ፍርድ እሱን ለመያዝ እሱን ለማዳመጥ እዚያው መሆን ከጎን መገኘት ብቻ ነው ያለብሽ። ያንን ደህንነት ስትሰጪው አንቺን መውደድ ብቻ አይደለም። ከዓለም በሚደብቀ የራሱ ክፍሎች ሙሉ በሙሉ አምንሻል። እናም ያኔ ነው ፍቅር ጥልቀት የሌለው የተገደበ መሆን የሚያቆመውና ጥልቅ እውነተኛና ዘላቂ የሚሆን። ስለዚህ ይህንን አንድ ላይ እናጠቃለሁ። አንድ እሱ ለመያዝ ዋጋ ያለውን ሊይዘውና ሊጠብቀው የሚገባውን ነገር ማሳደድ ያስፈልገዋል። ምክንያቱም ጥረት ዋጋን ይፈጥራል እና ዋጋ ፍቅርን ይፈጥራል። ሁለት ቁጥጥር ሳይሆን አድናቆት ሊሰማ ይገባል። ምክንያቱም አድናቆት ነፍስን ይመግባል እና በአንቺ ላይ እስከ መጨረሻው ኢንቨስት ማድረግ እንዲፈልግ ያደርገዋል። ሶስት ደካማ ለመሆን በቂ ደህንነት ሊሰማ ይገባል። ምክንያቱም ፍቅር ያለ ተጋላጭነት በፍጹም ፍቅር አይደለም። እነዚህ ሶስት ፍላጎቶች ማታለያዎች ወይም ጨዋታዎች አይደሉም። የአንድን ወንድ ልብ የሚከፍቱና በመውደድ ብቻ ሳይሆን ጠንካራ ጥልቅና ዘላቂ በሆነ ፍቅር ውስጥ እንዲወድቅ የሚያደርጉ የስሜት ቁልፎች ናቸው። አብዛኞቹ ሴቶች ትክክለኛውን ነገር በመናገር ወይም ትክክለኛውን ነገር በማድረግ ላይ ያተኩራሉ። ነገር ግን አንቺ እነዚህን ፍላጎቶች ስታሟይ እንዲሁ እየተናገርሽ ወይም እያደረግሽ አይደለም፣ በውስጡ ሊረሳው የማይችለውን ጥልቅ ስሜት እየፈጠርሽ ነው። እና ያ ስሜት ነው አንድ ነው ትሷናት አንድና ብቸኛው አንዲል የሚያደርገው። አሁን ወንዶች የእውነት በፍቅር ከመውደቃቸው በፊት የሚያስፈልጋቸውን ሶስት ቁልፍ ነገሮች አውቀሻል። እነዚህን ስጮና ለአንቺ ያለው ፍቅር እንዴት እንደሚለወጥ ተመልከች። ነገር ግን ለውጡ ይሄ በፍቅር መውደቅ ገና ጅማሬ ነው። ያንን ፍቅር በህይወት ማቆየት ያ ሙሉ በሙሉ የተለየ ጉዳይ ነው። ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩ ምክንያቱም በሚቀጥሉት በርካታ ጠቃሚና አስተማሪ ቪዲዮዎች ወንዶች በፍቅር ከወደቁ በኋላ በእናንተ እንዲጠመዱ የሚያደርጓቸውን ቁልፍ ነገሮች ትረዳላችሁ። እንዳያመልጣችሁ የደወል ምልክቷን ማብራት እንዳትረሱ። ስለተከታተላችሁን ያመሰግናለሁ። ሰላም ቆዩል